አቶ ዮሐንስ አሰፋ ለበርካታ ዓመታት ጥራቱን የጠበቀ ቡናን እሴት ጨምሮ ለዓለም ገበያ የማቅረብ ስራን ሲሰሩ ቆይተዋል። ይሁንና በዘርፉ ለተሰማሩ አምራቾች ብድር የማመቻቸትና የመደገፍ ስራ የተቀዛቀዘ በመሆኑ ለስራው እክል ሆኖባቸው እንደቆየም ይናገራሉ። በፋይናንስ በኩል በኢትዮጵያ ቡና በተለይ ቡናን ቆልቶ ቫሊዩ አድ አድርገው ኤክስፖርት በሚያደርጉ ተቋማትና እንዲሁም ሎካሊ ዲስትሪቢዩት በሚያደርጉ ተቋማት የፋይናንስ ሰፖርት ብዙ የለም። ላይክ ለግሪን ኮፊው ለሌላው የተወሰነ ሰፖርት ቢኖርም በፋይናንስ ደረጃ ፋይናንስ የሚያደርገን ተቋማት የሉም ለቡና ቆዮች እና እንደ ቡና ቆዮች ብዙ ክፍተት አለ። ፋይናንስ ማድረግ ብቻ ሳይሆን የጥሩ ቦታ ሮስቲንግ ፕሌስ የለም። ጥሩ ቡና መውቀያ ማምረቻ አይነት ቦታዎች የሉም። ሁላችንም በየፊናችን በተቻለን አቅም ቡናን ቆልተን ፈጅተን ፓክ አድርገን ኤክስፖርትም ለማድረግ እዚሁም ሎካሊም ዲስትሪቢዩት ለማድረግ የራሳችን ጥረት እናደርጋለን እንጂ ፋይናንስ ላይ ብዙ ገና ነው ገና። በዛሬ ሁለት የኢትዮጵያ ቡናና ሻይ ባለስልጣን ከጣሊያን መንግስትና ከኢትዮጵያ ንግድ ባንክ ጋር በጋራ በመሆን ለቡና አቅራቢዎች፣ አቀናባሪዎችና ላኪዎች ያቀረበው የ10 ሚሊዮን ዩሮ የተራዘመ የብድር አገልግሎት ልክ እንዳቶ ዮሐንስ ዮሐንስ በቡና ምርት ለተሰማሩ አምራቾች የነበረባቸውን የፋይናንስ ችግር ከመቅረፍ ረገድ የበኩሉን አስተዋጽኦ ያበረክታል የተባለው ሁሉንም ያካተተን በመሆኑ ቫሊዩ ቼን ላይ ያለን ያካተተ በመሆኑ እስከ ቡና ቆዮች ድረስ እንኳን ታስቦ መውረዱ በጣም ደስ ይለናል። ለእኛ ለእኛ እንደ ቡና ቆይና ደግሞ ቫሊዮ አዱ ላይ በጣም ስንታገል ቆየን። ድርጅቶች ትልቅ ጠቀሜታ አለው። ይሄ ኮፊ ኤክስፖርት ደግሞ ኢትዮጵያ እስካሁን አንድ ፐርሰንት ኮፊ ነው ሮስትድ የሆነ ኮፊ ወደ ውጭ ሀገር የምትልከው። አብዛኛውን 99 ፐርሰንት ቡናን የምትልከው በግሪን ኤክስፖርት ነው ሶ ወደፊት ለሚመጣ ኢንስታንት ኮፊን ለማምረትም የተለያየ ካፕሱል ኮፊም ለማምረት ድሪፕ ኮፊ የተለያዩ የቡና ምርቶች አሉ ና ይህንን ለማምረትና ና ወደ ሴክተሩ ለሚገባ በዚህ ፋይናንስ ተደግፈን መስራታችን ትልቅ ጥቅም አለው። ለዘርፉ የሚያደርገው አስተዋጽኦ ቀላል አይደለም። ስለዚህ ይህም የሚያግዝ ስለሆነ ያው የተጀመሩትን ጥረቶች፣ በተለይም ደግሞ በአሁኑ ጊዜ ለቡና የተሰጠው ትኩረት በጣም ከፍተኛ ከመሆኑ የተነሳ እንደዚህ አይነቶች ፕሮጀክቶች ሌሎቹም ቢጨመሩና ይሄኛውም ደግሞ እንደ ፓይለት ፕሮጀክት የተጀመረ ስለሆነ ለወደፊት ይሄ እንግዲህ እንደሚቀጥል እናያለን። ፓይለት ፕሮጀክት ሲባል ለሙከራ የሚያደርጉት ከዛ ደግሞ እያደገ የሚሄድ ስለሆነ ይህንን በአግባቡ በመጠቀም እንደገና ደግሞ ያንን ተጠቅሞ በማሳየት በሚቀጥለው ጊዜ ደግሞ አንድ ነገር ይህው ራሱ ፕሮጀክቱ ወደ በለጠ ደረጃ እንዲያድግ ማድረግ የሚችልበት ሁኔታ አለ። አቅራቢው በሚፈልግበት ሰዓትና እና በሚፈልግበት በሚፈልገው መጠን ልክ ቡና ብድር ማግኘት እንዲችል የቡና ብድር ካገኘ ከአርሶ አደሩ ምርት መሰብሰብ የሚችልበት እድል እጅግ በጣም ሰፊ ነው። ስለዚህ አርሶ አደሩ አይጎዳም ማለት ነው። እንደገና ደግሞ አቅራቢውም ማነው ላኪውም በዛው ልክ በሚፈልገው ሰዓት ብድር ማግኘት ከቻለ በአግባቡ ቡና ከላኪዎች ከአቅራቢዎች መቀበል የሚችልበት እድል ሰፊ ስለሆነ የቡና ቼን ቡናውን መቀባበል የሚችሉበት እድል ሰፊ ነው እና ይሄንን ችግር ለመቅረፍ ከ10 ሚሊየን ዩሮ በላይ ለመጀመሪያ እንደ ፓይለት ስራ ይሄ ከጣሊያን መንግስት ተገኝቷል ማለት ነው። የጣሊያን መንግስትም በኢትዮጵያ የተሰማሩ ቡና አምራቾችን በፋይናንስ የመደገፍ ተግባሩን አጠናክሮ እንደሚቀጥል አስታውቋል። ይህ የብድር አገልግሎትም ምርትና ምርታማነትን ከማሳደግና ጥራቱን የጠበቀ ቡናን ለአምራች እንዲያቀርቡ ከማስቻል ረገድ አስተዋጽኦ እየጎላ ነው ተብሏል። በኢትዮጵያ በቡና ምርት የተሰማሩ አምራቾችን መደግፋችን እንቀጥላለን። ዛሬም ይፋ ያደረግነው የተራዘመ የብድር አገልግሎት በተለይም ታች ካለው አርሶ አደር ጀምሮ የቡና አቀናባሪዎችን እንዲሁም የግሉ ዘርፍ ተዋናያንን የሚደግፍ ይሆናል የሚል እምነት አለን። ይህ የመጀመሪያው ድጋፋችን ነው። በቀጣይም መሰል የብድር አገልግሎቶችን ለቡና አምራቾች በማመቻቸት ዘርፉ እንዲያድግና ውጤታማነት እንዲያረጋግጥ በጋራ እንሰራለን። የምርትና ምርታማነት ችግር እንደ ሀገር አለብንና ይሄንን አርሶ አደሩ በቀጥታ ሰፖርት ማድረግ ከቻለን መደገፍ ከቻለን፣ ጥራቱ ላይ እንደገና ምርትና ምርታማነቱ ላይ በጣም በስፋት መስራት ይችላል። አቅራቢውም ደግሞ ከአርሶ አደሩ ምርት ከተረከበ በኋላ ጥራቱን አስጠብቆ ለላኪው ማቅረብ የሚችልበት እድል የሚኖረው በቂ የገንዘብ አቅርቦት ካለ፣ ብድር ካለ ይሄንን ማድረግ የሚችልበት እድል አለ ማለት ነው። አንደኛ ድህረ ምርቱ ላይ ያሉትን ችግሮች መቀነስ ይቻላል። ቡና የአደራረቅ ስርዓት አለው ። እዛ ላይ ኢንቨስት ማድረግ የሚችልበት እድልም ሰፊ ነው። ከዛ አንጻር ከአርሶ አደሩ የተረከበውን ጥራት ያለውን ቡና ጥራቱን አስጠብቆ ለአቅራቢ ለላኪ ማስረከብ የሚችለው ይሄንን በቂ ገንዘብ ሲኖረው ነው። ስለዚህ በእሴት ሰንሰለቱ ውስጥ ያሉትን ችግሮች ከሞላጎደል መቅረፍ የሚችልበት እድል ሰፊ ነው ለማለት ነው። ከቡናው ዘርፍ የሚገኘው ውጤት የዘርፉ ተዋንያንን የሚጠቅም ብቻ ሳይሆን ሀገርም ከትሩፋቱ ተቋዳሽ እንድትሆን ለማስቻል የቡና አምራች ተዋንያን ያሉባቸውን ማነቆዎች መፍታት እንደሚያሻም ተጠቁሟል። ይህ የጣሊያን መንግስት ያደረገው ድጋፍ የመጀመሪያው ነው። በቀጣይም የዘርፉን ተዋናያን ያለፍባቸውን የፋይናንስ ችግር የሚቀርፉ ድጋፎች እንደሚያደርጉ ሙሉ እምነት አለኝ። ምክንያቱም የቡናን ዘርፍ በተገቢው ልክ በደገፍነው መጠን ውጤቱን በዚያው ልክ ያድጋል። በጋራ ዘርፉን እንደግፍ እላለሁ። ይህ ሲሆን ጠቀሜታው በቡናው ዘርፍ ለተሰማሩ አካላት ብቻ ሳይሆን እንደ ሀገር የሚያስገኘውም አስተዋጽኦ ላቅ ያለ ይሆናል። አር ኮፊ ሴክተር ይህ የብድር ፕሮግራም በዘርፉ ለተሰማሩ ቡና አምራቾች ትልቅ ጠቀሜታ አለው። በዚያው ልክም መንግስት የቡናውን ዘርፍ ለማሳደግና ተወዳዳሪነትን ለመጨመሪያ ያዞኑ ውጥን የሚያግዝ ይሆናል። በዋናነት ግን ታች ያሉ ቡና አምራቾች ብድር ለማግኘት የሚያጋጥማቸውን ፈተና እንዲሻገሩና አቅማቸውን እንዲያጎለብቱ ያግዛቸዋል። ዊች ኦፍን ስትራግል ቱ አክሰስ ሎንስ ኦር ክሬዲትስ ቱ ሰፖርት ዘር ቢዝነስስ